እንግዲህሁሉም ሰው አድፈጣው ሰው ጥሩ ነገር የሰማን ነገር ያበጠ ነገር የለም። ሁሉም ሰው የ የተቆረጠ ማለት ነው። እንግዲህ ሀዩ ህዳ ነበረ። እኔ በህይወቴ ያለው ሶስተኛ ሚስት አለችው፣ በህይወቴ ያለው ሶስተኛ ሚስት አለችው። እንደ ሀዩ እንደ ቤዛ እሷ ቤዛ መሆኗን አላወቀች መሰለኝ። እንደ ቤዛ ጥርዤ ነው ምንጥልልኝ አለችው ማለት ነው። እንግዲህ እነ የምታዩት ትናንትና ሶማያ ቪዲዮ ነው። ተትናንት ወዲያ የ ለቃ ነበረ ልጆቿም መርፌ ስታስወጋ ብርም እንደሌላት እንደ ቸገራትም ስራም እንደምትገባ እንግዲህ ነግራን ነበረ ማለት ነው። እውነቷ ነው። እንግዲህ ይህንን ሰምቶ ያው አጅሬ ተሳፍረዋል እላቸዋለሁ ሰኢድ ማለት ነው። ተሳፍረዋል እንግዲህ ውቴድ ነው ያለው። እሄዳለሁ ብሎ አዩ ይዟት መጣ ይሄዳለሁ ብሎ ሲል እኔም በአንዳንድ አካውንትህ ብር አስገባልኝ አራት መቶ አራት መቶ አራት መቶ ሺ ብር አስገባልኝ ብላ ያለውን አካውንት ሁሉ ያለበት አካውንት ሁሉም ጠርታ እዚህ እዛ እከፍላለሁ ከቸገረህም እልክልሃለሁ እና እኔ እኔም አንተ ሚስትህ ነኝ፣ እሷ ሚስትህ እንደሆነች እኔ ሚስትህ ነኝ። እኔ ሚስትህ ነኝ፣ አንተ ሚስትህ እንደሆነች እና ብረን እናስገባለኝ። ሀዩ የጥቅም ሰው መሆኗን እወቁ ማለት ነው። ሀዩ የጥቅም ሰው ናት፣ በጣም የጥቅም ሰው ናት ማለት ነው። አሁን ብሩን ሰጥቻት እንትን ካል በኋላ ልሳፈር ነው ብላኛለች ብለዋል። እንግዲህ የት ሀገር ወይ ፈለጋ እሱን ፈለጋ ልትሄድ እንደሆነ አላቅም። እሱም ይዛ ልትሄድ እንደሆነ ብቻ አላቅም። እና ሊሄድ ነው አለች። እንግዲህ እንደምታዩት ማለት ነው እሱ ያው የሱመያ እንግዲህ ያስተላለፈላት መልእክትም ሰምታችኋል። እባክሽ ልጆቼን ልጆቼን ነጭ ማየት አንችልም። እንደዚህ ታሞ ልጆቼን ማየት አንችልም፣ መቀመጥ አንችልም። ልጆቼን ፈልጋቸዋለሁ። ስራ ሙያ ሲሆን ተይውና ልጆቼን በስነስርዓት ያዥልኝ የፈለግሽው ብር ብሎ እንግዲህ ብር ሁሉም አስገብቶላታል። ንግስቴ ማለት ነው እንግዲህ። ሁለት ሚስት አስገባ አገባለሁ ብሎ ተጨናነቀ። ሁለት ሚስት አስገባ ብሎ ኪሱ ባዶ ሆነ፣ ባንኩ ባዶ እውነት ሁለት ሚስት የምትፈልጉ ወንዶች በዚህ በሰኢት ተማሩ ማለት ነው፣ በሰይጥ ተማሩ ያላቸው አራገፉት። ስር ምንም የለም ኪሱ ማለት ነው። አሁን እየየ ማለት እሱ ሊጀምር ነው ማለት ነው፣ በሴቶች እጅ ሊኖር ነው ማለት ነው። እና ወላ ንግስቴና በጣም አደነቅኩሽ። አንቺ ይሄን ራሱ ጥሩ ትምህርት እውነት፣ እውነት የጥቅም ሰው ናት። ማታዋጣህ እኔ ከዛው አጠቃልላ ህዛ ቁጭ ባለች ምን እንደምታመጣ ናያለን። ምን ትሆናለች? ምንም አትሆንም። እንዲ ምን እንደምትሆን እናያለን ማለት ነው። እና እንግዲህ ተናዳለች፣ አዩ ጥሩ ስሜት ላይ የለችም። በጣም ነው የተበሳጨችው፣ በጣም ተናዳለች። እውነት ይሄዳል ብላ አላሰበችም ነበረ። አንዳንድ ሰው ቢሆን ጥሩ ሰው ብትሆኑ ደንግጠሽ እኔ ብሩም ይቅርብኝ ምኑም ምንም ይቅርብኝ፣ የዛሬ ምንም ነገር አልፈልግም ሂድ ብትዩ ይሻለሽ ነበር። አንቺ ግን ለጥቅም ብለሽ ብርሽን ተአሁኑ እዛ ሂዶ ይቀርብኛል ብለሽ ብርሽን ተአሁኑ መሰብሰብ ረመሽ አስገባልኝ፣ ይሄን አክል ብን፣ ይሄን አክል ብን የምፈልገው ነው የምፈልገው ብለሽ ከአሁኑ ማለት ነው። እንግዲህ መልጥ ማለቃቀስ ረመሽ ማለት ነው። አይመጣም ብለሻል መሰለኝ። እንግዲህ እንደማይመጣ ተስፋ ቁረጪ። ይመጣል ብለሽ እና እባክሽው ሱመያ አንዴ ከመጣ በኋላ ሀዩ ምን እንደምትሆን እናያታለን። እራስሽ ጋር አስገቢው አለው ብለሽ በስነ ስርዓት ተቀበይው፣ ተቀበይው የልጆች አባት ነው እንትን እንዳለ ከሴት ልጅ እኔ ይሻላል ብለዋል። እና አይነት ነው። አንቺ በሰው ሀገር የምትሰራው ትንከራተሺ፣ ልጆቹ ናቸው ማለት ነው። አንቺ ምንም ቢሆን የመጽሐፍ አትተርፊ ማለት ነው። ተሳፍሮ የመጣ ነው ወይም እንደሚታየው እንግዲህ እዛ ቀን ከእንግዲህ ትኬት እንግዲህ ጉጃ ግንኙነትሽን ጎበዝነትሽን በዚህ አሳይተሻል፣ አስታውቀሻል። ጦንቀር ቆንጠን፣ ሰከን ስላልሽ የወልሽ እንደዚህ ማለት ነው። ጎበዝ እንደው ደግሞ በአቋራጭ ነው የሄደው። እንትንም ማጥተዋል። በትራንዚት ነው የሄደው። እንግዲህ ውቴል ቁጭ ብሎ እዛም የመዘመዘ ነው ማለት ነው። እኔ ብቻ ምሎ እዛ ሆኖ ሌላ እንደገና እንዳይጠፍስ ማለት ነው። ቤዛ ተዋረደች እንግዲህ። ቤዛ ስሟ ጠፍቶ ቀለበት አለኝ ብላ ጸጉሯን ተሰርታ፣ ጥፍሯን ተሰርታ፣ ከንፈሯን ተሰርታ፣ ፊቷን ተሰርታ ቁጭ አረጋት ማለት ነው። በእሷ ቤት እሁድ ዘና ፈታለት ነበረ፣ አልቀረባትም። ሀዩ ጥፊ ፈልጋ ነበረ። የሀዩ ጥፊ ማለት ነው። አሽከርክራ ልጥልለት ነበረ ግን አልሆነም። ተበተነ ማለት ነው። እንኳን አሁን ሌላ ቀን ቀጠሮ አለችው። እስከ መቼ ማታገባ ማለችው። ሶስተኛ ሚስት በህይወት ካለሁ አለሁ አለችው። ሀዩዬ ማለት ነው። ሀዩ አንዳንዴ ጎበዝነሽ። እሱ ራሱ አንዴ ጨዋ ብታደረጉ ልክ ይገባል ማለት ነው። እና ቤተሰቦች የዛሬ ቪዲዮን ይመስላል እንግዲህ። ሁላችሁም አሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ከወደዳችሁት ቪዲዮን ሼር፣ ላይክ ያደርጋችሁ አበረታቱኝ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን።